አሰላሙ አሌይኩም ወረህማቱ ላሁ ወበረካቱ የአዝመራራያ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። ሰብስክራይብ አድርጉኝ። እሺ፣ አዲስ ጀማሪ ነኝ። ሰብስክራይብ ላይክ አድርጉኝ። እስኪ ጓደኛዬ እዚህ ያለችኝ ሀበሻ እና ዳቦ ካልጋገርኩ አለችኝ። እሺ፣ እንግዳ የናትኝ እና የመዳም ልጇ ናትኝ፣ የልጇ ልጅ ናት እና ካልጋገርኩ ዳቦ ውስጥ ላይ እሺ አልኳትኝ። እስኪ እንቅመሰው ይዘን ዳቦ እንየው ብዬ እና እስኪ እንግዲህ እና አዲስ ጀማሪ ነኝ። ሰብስክራይብ አድርጎኝ፣ ዳቦውን እንያየው እስከ መጨረሻው አብራችሁ ሆኖሽ እና ያው ሀበሻ ጋር ስትሆኑ ደስ ይላል። አንዳንዴ እንዴህ በሳምንት አንዴ እንገናኛለን እና እንደዚህ ስንገናኝ ዳቦ እንጋግራለን፣ ገንፎ እናገነፋለን። ዛሬ ደግሞ እኔ ነኝ አለችኝ፣ እኔ ነኝ የምጋግረው፣ አንቺ ረፊ አለች። እንግዳ እንግዳ ክቡር ነበረ። ያው እኔ ጋግሬ ላብላሽ ስትለኝ እሺ አልኳትኝ። አሁን በፎርም ነው የሚጋግረው። ጠብቁና እንግዲህ ንስ ተመጨረሻ ብላችሁ እዚህ ጋ ፎርም ይጋባ እንግዲህ

ሳማ ምንድን ነው? መዳ መዳም አጫወታት እኮ። ይሄ ደግሞ የኔ ነው። ምስከኑ ቆይ፣ ፋንታ ህይወት ፋናይ ህይወት እንደዚህ ናት። ቀስ በቀስ ቀስ በቀስ እየበራይ እየደመቀይ ትሄዳለች እና ህይወት እንደዚህ ናት። አያችሁ ሰፈር ይሄን ይመስላል። ይሄን ሰፈር ማለት ነው። እና ደግሞ እዚህ መኪና እዚህ መኪናዎች ውስጥ ይታዩ፣ የሆነ አንዷ የእኔ ናት። እቺ ታክሲ የእኔ ናት፣ የልጆች ትምህርት ማመላለሻ ማለት ነው። እዛ ላይ ያለችው ደግሞ አስቤዛ ምናምን የሚያመጣ ነው። ይሄ ጭነቱ ሲቀረብ አድርጌ ላሳያችሁ ማለት ነው። አዩ፣ ይሄ ጭነት መኪና ማለት ነው አስቤዛ ምናምን የሚመጣበት ነው። እና እንደዚህ ሲደብረኝ ምናምን እንደዚህ መስኮት ከፍትና ማለት ነው በቃ ስምጥ ብዬ ነው የማየው። እውነት ቅልል ይለኛል። ምን እንደሆነ አላውቅም። በቃ ውጭ የወጣሁ ነው የሚመስለኝ። እያያችሁት ሰፈሬ ይሄን ይመስላል። ኢንሻአላህ የኢትዮጵያ ቤቴም እንደዚህ እንደ ድምቅ ምቅ እንደሚል ሸቃሪት እኮ ተስፋ ተስፋ አለነ። በተስፋ ነው የምንኖረው። እኛ የዚህ ቤት እንግዳ እንግዳ ማክበር ምናምን የለም መስራት ነው። እዚህ ደግሞ የውቃ እየወለወለይ ነው። እነዚህ አሁን ዳቦ ሲወጣ ማለት ነው እንደዚህ ነው የምንባለው። ምንተካፈል እዚህ ቤት እንግዳ ሴት ልጅ የሴት እንግዳ የለውም፣ ነው አይደለም የምንለው። እዚህ እቃ እያጠበች ነው ጓደኛዬ። ዳቦም እየጋገረ ነው እቃም እያጠበኝ ነው። ዛሬ ላይ በቃ መዳም ነኝ ዛሬ። አሆ ዳቦ መሻላ ማሻላ ማሻላ ተባረከላ። ላ ባይ ነው በቃው ላ ትንሽ ትንሽ እስኪ አውጪው። ማሻላ ኬት አይመስልም? እዊ ከዛ እዚህ ቀን እናጠፋለን። ይበቃዋል ማሻላ ሲሲ ሲቀርባርኩ ወይ ኔ የኔ ውድ የኔ ውድ ጓደኛ አያችኋትኝ፣ እንደዚህ ነው ሴትነት፣ ሞያ ወሎዬ ስትሆኝ መልክ ብቻ አይደለም። እኔ ደግሞ እንድቀንሳላ የራያ የራያ ጎንፎ ነው ማባላትኝ፣ ጎንፎ እና እዚህ ጋ ደግሞ ኮፊ ማፊያ ነው ይሄ ጓደኛዬ ኮፊ ትወዳለች እና ስሪልኝ ስላለችኝ እዚህ እሰራላት አለሁኝ። እና እነዚህ ኮብ ናቸው፣ ኩባያ፣ የኮፊ ኩባያ ናቸው። ከነዚህ የትኛዋን ከለር ልስራላት? ቢንክ ትወዳለች፣ እኔ ደግሞ ሰማያዊ ነው የምወደው። እና የትኛውን ልስራላት? ጥቁርም አለ። እስኪ ምረጡ እና ከየትኛው ልስራላት ኮፊ

በሻይ ነው በምንድን ነው የምትበይው? የሚበላው የምንበላው? አሁን የበላቱም በሩዝ ነው ለቁርስ ነው አይደል? አረ ይችን እና ንሻትና እንብላት። አንዷን ቁራሽ ከለስ ይብረድ። ሲጀመር ብሮቱም እኮ ያቃጥላል። ሻማዎቹም እዚህ ካሉ በቃ ይብረድ። ይሄን ይመስላል። ጓደኛዬ ይሄው የሴት እንግዳ የለውም ብላ ዳቦ ጋገረች፣ በቤቴ ማለት ነው። እና ደስ ብሎኛል። ሰብስክራይብ፣ ላይክ አድርጉኝ። እወዳችኋለሁ። ኮሜንት ጻፉ፣ በኮሜንት አስተያየት ስጧል። ቻው ቻው።